የአቀንቃኙ እጮኛ ሞዴል ቀነኒ አዱኛ እንግዲህ ካረፈች ድፍን አምሳ ቀን ሆኗታል። በዛሬው ቀን የአንዷለም ጎሳ የፍርድ ውሎ ምን ይመስላል የሚለውን ፖሊስ ያወጣው አዲስ መረጃ አለ። እሱን መረጃ ወደ እናንተ ይዤ መጥቻለሁ። በቀነኒና በአዱኛ መካከል እንግዲህ በርካታ መረጃዎችን ወደ እናንተ ሳደርሳችሁ ቆይቻለሁ። ሁኝ ቢያንስ እንደው ሳምንት ቢሆን እኔ ተውት ካደረኩት። ምክንያቱም ብዙ ብዙ ነገሮች በቃ ሁኔታቸው ደስ ማይል ነበር። የምሰሙት ነገር ራሱ በቃ ተመልካቾች እናንተ በሰሙትም ደስ አይላችሁም ብዬ ስላሰብኩኝ አንዳንድ ነገሮችን ስሰማ በዚያው ጸጥ ብያለሁ ማለት ነው። ቢሆንም ግን በዛሬው ቀን የፍርድ ውሎ ምን ይመስላል የሚለውን ፖሊስ ምንድን ነው ያወጣው መረጃ የሚለውን ዘርዘር አድርጌ ይዤላችሁ መጥቻለሁ። ቪዲዮን በላይክ ጀምሩት። እንግዲህ ዛሬ ያው ለአምስተኛ ጊዜ አዷለምጎሳ ቀጠሮ ነበረ በዛሬው ቀን እንግዲህ እንደተለመደው ማንኛውም ጋዜጠኛ ወደ ችሎቱ እንዳይገባ ተደርጓል። ይሄ ደግሞ ሚስጥሩ ብለው ያወጡት በርካቶች እንግዲህ አዷለም ጎሳ ከቤት ነው የሚገኘው እስር ቤት አይደለም፣ ስለሆነ ማንም እንዲያቸው ስላልፈለጉ ነገሩ በዝግ እንዲሆን ተደርጓል የሚሉ የውስጥ አዋቂዎች አሉ። ለመሆኑ በዛሬው ቀን የተካሄደው የፍርድ ችሎት ምን ይመስላል የሚለው በጣም በርካቶችን አበሳጅተዋል፣ በርካቶችንም አናዷል ማለት ነው። የቀነኒ ጉዳይ እንግዲህ በርካቶች እንደ ጉዳያቸው ይዘውታል። ብዙዎች ድምጽ እየሆኑ የሚገኛሉ። ዮኒማኛን ጨምሮ በጣም በርካቶች እስካሁን ድረስ ፍትህ እያሉ ዝም አንልም እያሉ ቆይተዋል ማለት ነው። ከቀነኒ ቤተሰቦች ጋር ገንዘብ በማዋጣት በተለያየ ሁኔታ እንግዲህ አቶ አዱኛን በማገዝ ብዙዎች ቆመዋል። በቀነኒ ጉዳይ ዝም አንልም ልክ እንደ ሕፃን ሄበን ነበረ ነገሩ። ግን አሁን አሁን እየተሰማ ያለው ነገር እጅግ በጣም አስደንጋጭ ነው። እንግዲህ በዛሬው ቀንም የተሰማው ነገር ፖሊስ እንደገና ተጨማሪ አስር ቀን መጠየቁ ተሰምቷል ማለት ነው። ይህንንም ፍርድ ቤቱ ተቀባይነት አግኝቷል ተብሏል። ይህንም እንግዲህ ጉርሻ ፔጅ እንደዚሁም ሌሎችም ዘግቦታል ማለት ነው። እጅግ በጣም ነው የሚገርመው። እውነት በጣም ነው የሚገርመው ማለት ነው። ይህን ነገር ስሰማ እኔ ብቻ ብዙ ብዙ ነገር ነው እያስታወስኩትና ይህንንም የሰሙ በርካቶች እንግዲህ በቀነኒ ጉዳይ ፍትህ ሲሉ የነበሩ ሰዎች አንዱ አለም ጎሳ በእስር ቤት አይደለም የሚገኘው በቤቱ ነው የሚገኘው። ስለዚህም በርካታ ጋዜጠኞች ይህንን ችሎት እንዲታደሙ አልተደረጉም። ልክ እንደ ባለፈው ሁሉ ነገሩ በዚህ ነው የተጨረሰው ማለት ነው። እንግዲህ ጉርሻ እንዳወጣው መረጃ ከሆነ ተሳሳተ መረጃ ህዝቡን ለመጠበቅ ሲባል እንደሆነ ነው ፖሊስ ያወጣው መረጃ እንግዲህ ከዚህ በፊት እንግዲህ ብያቸዋለሁኝ ያው በዲያሪው ጉዳይ እና እንደዚሁም ደግሞ በኮንሰርቱ ጉዳይ ሁለቱ ጉዳዮች ከእውነት የራቁ ውሸቶች ናቸው። አዷለም ጎሳ ምንም አይነት ኮንሰርት ሊያዘጋጅ ዝግጁ አልነበርም። እንደዚሁም ደግሞ ዲያሪው በጠበቃው እጅ ተገኘ የተባለው ነገርም ከእውነት የራቀ ውሸት ነው። ይህንን ደግሞ ጋዜጠኞች ናቸው ከራሳቸው ፈጥረው ያወሩት በሚል እሳቤ ነው እንግዲህ ጋዜጠኞች እንዳይገኙ የተደረገው ተብሏል። በዛሬው ቀንም ጉርሻ እንዳወጣው መረጃ ያው እንግዲህ ህዝቡን ከማጭበርበር እና ከተለያዩ ውሸቶች ለመጠበቅ ሲባል አንድም ጋዜጠኛ ያልታደመበት መሆኑም ችሎቱን ተናግሯል ማለት ነው። ይሄ ነው ያለው ነገር። እንግዲህ ቤተሰቦች ፖሊስ ለተጨማሪ አስር ቀን ጠይቆ ፍርድ ቤቱን ፍርድ ቤቱም ተቀባይነት ሰጥቶታል ማለት ነው። ያለው ነገር የሚታየው ነገር እንግዲህ አዝማሚያው ወዴት እንደሆነ ግልጽ ነው። ባጭሩ እንግዲህ በእነሱ ቤት በጣም ብዙ ማስረጃ ተገኝቷል። ምንጣፉ ከቡናው ስር፣ ሁለተኛው ምንጣፍ እንግዲህ በደም ተጨማልቆም እንደነበረ እንደዚሁም ወደ ኩሽና ማለፊያው አንዱ ግድግዳ በሽጉጥ እንደተበጠሰ ወይንም እንደተበሳ፣ ወንድሟ ፊት ይህን ነገር እንዳደረገውም ታናሹ ወንድሟ ተንበርክኮ እየለመነውም እንደነበረ እንግዲህ በርካታ መረጃዎች በፖሊስ እጅ ገብተዋል ፖሊስ እንግዲህ በወቅቱም እንዳቀረበው መረጃ የአስራ አምስት ሰዎችን ድምፅ አግኝቻለሁኝ አሁን የቀረኝ ዶክተሮቹ ከሀገር ወጥተው ስለሆነ እነሱን እየጠበቅኩ ነው በሚል ነበር በሶስተኛው ችሎት ላይ ለአቃቤ ህግ ያቀረበው በዛሬው ቀን እንግዲህ ምንም የተሰማ ነገር የለም በአጠቃላይ ችሎቱ በዚህ ሁኔታ ተካሂዷል ተጨማሪ አስር ቀን እንደዚሁ ለፖሊስ ተሰጥቷል ከማለት ውጭ ዝርዝር ያለውን ነገር አልተነገረም ማለት ነው። በጣም ነው የሚያሳዝነው። እንግዲህ ፖሊስ ካሜራም እንዳገኘም ተነግሯል። በርካታ መረጃዎች እንደተገኙ ተነግሯል። እንደዚሁም ቀነኒ እንግዲህ ከአምስተኛ ፎቅ ላይ ነው ወደቀች የተባለው መሬት ላይ ግን ምንም ነገር ወፍ የለም። ማለትም ልጅቷ ምንም አልተጎዳችም፣ ምንም የሆነችው ነገር የለም። ወንድሟ ነው ሲናገር የነበረው በአንደበቱ ለምን ወንድሟ የአደጋ ጊዜ ተጠሪዋ ነው እንኳን አይደለም ለሷ እሱ ራሱ አንዷለም ጎሳ የተለያዩ ራያዶችን ምናምን ሲፈልግ የሚያዘው የቀነኒን ወንድም ነበረ። በዚያን ቀን እንግዲህ እህቴ በዚህ ሁኔታ ሆና ያደጋ ጊዜ ተጠሪዋ ኔ ነ ለምንድነው ለእኔ ያልተደወለልኝ፣ ለምንድነው ለእኔ ያልተነገረኝ የሚለው ጥያቄ እንግዲህ እንዳለ ነው። በርካቶች የራሳቸውን አሰባስቲ ሰጥተዋል። ሁኔታው ብቻ በጣም ነው የሚያሳዝነው። እንግዲህ ቤተሰቦቼ ያለው ነገር ይህ ነው። አት ቀደሙ ነው፣ ከተቀደማችሁ በኋላ ሁሉም ነገር ከባድ ነው። ቀነኒ እንግዲህ አንዷለም ጎሳን በጣም እንደምትወደው በርካታ መረጃዎች አሳይተዋል። እንግዲህ ጓደኞቿ እንደተናገሩት ከሆነ ታዩ በቃ ሌላ ላንቺ እንግዲህ እሱ ብሄድ ከሱ የተሻለ እንዳሏትም እንግዲህ በወቅቱ በርካታ ጓደኞቿ ተናግረዋል። ሌሎቹም እንግዲህ ከሱ በጣም እንደምትሻል በሁሉም ነገር እሱ ለዚህ ደረጃ ደረሰችው እሱ አንድ ሆነች። በእርግጠኝነት እሱ ትታው ብትሄድ የተሻለ ነገር እንደሚገጥማት በርካቶች እንግዲህ ሲመሰክሩላት ነበር። ሆኖም ግን የሆነ ቀን እቀይረዋለሁ ለውጠዋለሁ በማለት ከሱ ጋር ፍቅሯ በልጦባት፣ እውነትም ፍቅር ያሸንፋል ፍቅሯ አሸንፎ ብትቆይም፣ ያው እንግዲህ ይሄ ሆኗል። የሆነውን ነገር አሁን እንደዚህ ሆነ ማለት አንችልም። የፍርድ ሂደቱ እስካልተሰማ ድረስ መፍረድ አንችልም። ይሄ እንደዚህ ነው እሱ ወንጀለኛ ነው ወይም ንጹ ነው ማለት አንችልም። ይሄን ነገር ፖሊስ ነው ማረጋገጥ የሚችለው። ግን በርካታ ሴቶች በባሎቻቸው የተለያየ ጥቃት ሲደርስባቸው ከዛሬ ነገ ሰው ይሆናል፣ በቃ አድልስጠው ሰው እኮ ይለወጣል በማለት ብዙዎች እንግዲህ ህይወታቸውን እየሚያወጡ በጣም ብዙ ናቸው። ይህች ህይወታችን እንግዲህ በትናንትናው ቀን ነው ይቺ ልጅ ጉዳይ ወደ ሚዲያ እየወጣው ማለት ነው። በጣም ነው የሚያሳዝነው። በጣም እውነት ነው የምላቸው አንዳንዴ ባጎረሳችሁት እጅ የምትነከሱ በጣም ብዙ ብዙ ሰው አለና፣ ይች ህይወታችን ያስተማረችው ያሳደገችው፣ ስራ ያስገባችው፣ ቤቷን ከፍታ በሯን ያስገባችው በመጨረሻም የእሷ ልጅ በመጥላት አንድ ልጅ አላት። ከሱ በፊት ከሱ ግን ሁለት ልጆች ወልዳለች ተብሏል። ሁለት ወንድ ልጆች አሏት። እንግዲህ ልጅሽን ከቤት አስወጪ፣ ልጅሽን ማየት አልፈልግም ነው የሚላት። የራሷን ልጅ ማለት ነው። እንግዲህ ንብረቱ የእሷ ነው፣ ቤቱ እሷ ነው፣ ያስተማረችው እሷ ነች፣ ያስመረቀችው እሷ ነች፣ ስራ ያስገባችው እሷ ነች። ይህም ሁሉ ነገር አድርጋለት ነገር ግን አንዲት ልጅ እሷ የምታስተዳድራት ልጅ በጣም ስለከበደችው ብቻ አይኗን እስከ ማፍሰስ ድረስ አድርሶ በይቅርታ ለማንም እንዳትናገር እያለች ልጇን በይቅርታ ነገሮችን ሁሉ ስታልፍ ቆይታ፣ በትናንትናው ቀን እንግዲህ መረጃው በጣም በሚያሳዝን ሁኔታ አባቷ በጣም ትልቅ ናቸው። ልጅ እንደ ውኃ ፈሳ ቀራለች ቀርታለች። ከዚህ በኋላ ዘመድ አትሆነኝም ማለት በጣም የሚያሳዝኑት። እሷስ አንድ ጊዜ ወደማይቀረው ሄዳለች። ግን ልጆቿ በጣም ህጻናት ናቸው። የመጀመሪያ ልጇ ትንሽ ያደጉት እንዲህ አስራ አራት ዓመት ብትሆን ነው። ሌሎቹ ግን በጣም ትንንሾች ናቸው፣ ሁለቱ ወንዶች ልጆቿ ማለት ነው። በገዛ ባሏ እንግዲህ ወንድሟም ልጇን ምኗን በሉት እንግዲህ እንደዚህ ተንከባክባ ያሳደገችው ያኖረችው ያስበረቀችው ልጅ ነች። በአሰቃቂ ሁኔታ እንግዲህ በመጥረቢያ ነው ህይወቷን የነጠቃት። በጣም ነው የሚያሳዝነው፣ ሲያወሩት እራሱ ሰቅጣጭ ነው እና ቶሎ ብለን እርምጃ የማንወስድበት ነገር ዋጋ ያስከፍለናል። በመጀመሪያ ጊዜ ልጇን አይኗን ሲያፈስ፣ ልጇን እንግዲህ ብዙ ነገር ሲያደርጋት፣ የዚያን ጊዜ እርምጃ ብትወስድ ኖሮ ዛሬ ህይወቷን አትነጠቅም ነበር። ለማንኛውም አንፈርድም እኛ ከባድ ነው። እንግዲህ እሷን በምን እንዴት አሰረች አናውቅምና፣ አንድ ፍርድን ፍርድን ለፈጣሪ ነው። ነገር ግን ከእንደዚህ አይነት ታሪኮች ብንማር ጥሩ ነው። ከዚህ በፊት ቲክቶክ ላይ እንግዲህ ቤቲን ሁላችሁም ታቋታላችሁ ብያስባለ ወደ ሁለት ሚሊዮን ሰው ነበር ያያት። ባሏ ለዘመናት ሲደበድባት፣ ጥርሷን እስከ ማውለቅ ብዙ አደጋ ሲያደርስባት እንግዲህ ባሌ ነው በቃ ይቅርታ እያለች በይቅርታ ስታልፍ ስታልፍ በመጨረሻ እንግዲህ ባሏን ከቀረች በኋላ ጥሏት ሌላ ግብቶ ነው የወጣው ከቤትና ብዙ ብዙ ማለት ይቻላል። እውነት ፍቅር እውር ነው የሚያደርገው ግን ማስተዋል አለብን። አንድ ጊዜ ጥቃት ያደረሰብን ሰው ነገ ምን እንደሚያመጣ እናውቃለን። ሲዝትባት ልጅቷን እንግዲህ በንጅ ነው ህይወትሽን የምታጭው ያኔ። እዚህ ጋር ራሱ ለቃላት መናገር በጣም ይከብዳል። ደብዳቤ ጥፎ አስቀምጦ ነው እንግዲህ እሷን በአሰቃቂ ሁኔታ ከገደላት በኋላ ልጆቿ ፊት። እንግዲህ ልጆቹ ሁለቱ የእሱ ናቸው ሶስተኛው የእሷ የግሏን ብትሆን እንግዲህ አልወለዳትም እንጂ ልጁ ነች። ከዚህ በላይ መዛምድ ምን አለ? ቆይ እውነት በጣም ከባድ ነው። አንዳንድ ስግብግብና አጋሰሰዋል እዚች ምድር ላይ ስግብግብ እንደነ ዶክተር ቢኒያም አይነት ሰው እንዳለ ሁሉ እንደዚህ አይነት አጋሰስ ባልሰራው ባላፈራው ንብረት ላይ ገና ይችላል ተካፋይ ናት በሚል ሁኔታ እሷን እንግዲህ ከቤት አስወጪልኝ በማለት ነው። እናትም ልጅን አላስወጣም ስለ ስላለችው እንግዲህ ተጣልተው ይመለሳሉ፣ ይታረቃሉ፣ ይጣላሉ፣ ይመለሳሉ፣ ይታረቃሉ። በመጨረሻ እንግዲህ ተጣልተው አንድ ወር ቆይተው ተመልሶ እንደገባ ወደ ቤት እንግዲህ በዚህ ሁኔታ ህይወቷን ከነጠቃት በኋላ ደብዳቤ ጽፎ እጁን ለመንግስት ሰጥቷል ማለት ነው። አሁን መንግስት ምንም ማድረግ እንደማይችል እናውቃለን። ብቻ ፈጣሪ ፍርዱን ይስጥ። ህጻናቶቹን በጣም ነው የሚያሳዝኑት። ያልታደሉ ወይ እናት የላቸው ወይ አባት የላቸው፣ እድሜያቸውን እንዴት እንደሚገፉት ብቻ በጣም ነው የሚያሳዝነው። እውነት ያለ ቤተሰብ ሁሉ ነገር ከባድ ነው፣ እንኳን ለህፃን ለትልቅ ሰው ራሱ ይከብዳል። ና ፈጣሪ መጨረሻችንን ያሳምረው፣ ከእንደዚህ አይነት መጥፎ ሰው እንደ ሱ ይጠብቀን እሱ ይከልለን እንጂ ተጠብቀን አንችለውም። ና ቤተሰቦች የባካቸውን ጥንቃቄ አድርጉ፣ በቻላችሁት መጠን ሴት ልጅ ካፈቀረች ከባድ ነው። ግን ቢሆንም ልክ አለው ሁሉም ነገር። ከእንደዚህ አይነት ታሪኮች ልንማር ይገባል። ማንም ሰው ከሚወደው ሰው ጋር መኖር ይፈልጋል። ነገር ግን በህይወታችን አደጋ የሚያስከትል ከሆነ ቤተሰቦቻችን የሚያሳዝን ከሆነ ለምን ጥንቅርብ ላይ አይቀርም እና አሁን ሙሉ ቤተሰቦቿ ማቅረበሱ ልጆቿን የትም በትና ሄደች። ምንድን ነው ጥቅሙ? ትርፍ ትርፍ የሌለው ነገር ነው እና ብቻ ከባድ ነው ለመፍረድ አንችልም። ግን መማር አለብን። ከእንደዚህ አይነት ታሪኮች መማር አለብን። እባካችሁ ሁላችሁም እንደው ልብ ማለት አለባችሁ ማለት ነው። በዚህ መልኩ እንግዲህ ኩሽና ውስጥ እንደዚህ አድርጓት ነው ሄደው አባት። እንደምታዩት በምስሉ ላይ እጅግ በጣም ቪዲዮ ብታዩት ደግሞ ልባችሁ ነው የሚሰበረው። ቪዲዮ ምን ባላየው ቶላን ያልኩትን ማለት ነው። ጅቷ ይቺ በምስሉ ላይ የምታያት ናት ልጅ የታቀፈችው ማለት ነው። ገና እንድ ፍሬ ልጅ ናት። ብቻ ቀጠፋት። ስንቱ ነው እየተቀጠፈ ያለው በጊዜ ስቲ። በጣም ቸር ቸሩን ያሰማን ቤተሰቦች። በድጋሚ እስከምንገናኝ ሰላማችሁ ብዛልኝ። ባይ ባይ።